ሎክ ጂኒዎች ወሲብ ያደርጋቸዋል ይጋባሉ ሶስት አይነት ጂኒ ነው ያለው እባብ ውሻ በራሪ የትኛው ነው ወሲብ የሚያደርጋቸው አባይደርስ የትኛውን ነው ያሰለመው ነብያቸው ሶስት አይነት ነው ጂኒ በሶስቱ ነው የሚገለጠው ከሶስቱ ናቸው ብሏል ሶስት ክፍል ነው ያላቸው ውሻ እባብ እና በራሪ በሰማይ ላይ የትኛው ነው ወሲብ የሚያደርጋቸው እባቡን ስለገደሉት ለምን ገደላችሁ? እሱ ሙስሊም ነው። ሙስሊም ጂኒን አትግደሉ፣ ምክንያቱም ወንድማችሁ ነው ብሏል። እኛ አጋንንትን ምስክር አንቀበልም። ስለ አምላካችን አጋንንትም አይደለም የሚመሰክርልን። ሙስሊሞች መስካሪያቸው ለእምነታቸው አጋንንት ስለሆነ ነው፣ ወንድማቸውም ስለሆነ ነው። ወንድማችሁ አይደለም አደለም አንልም እኛ ነው ካሉ ነው። በቃ ወንድማቸው አድርገውታል። ክርስቶስ ስለዚህ ነው እናንተ አባታችሁ ከዳቢሎስ ናችሁ፣ የአባታችሁ ምኞን ልታደርጉ ትወዳላችሁ ይላል። አቡይደር በየጊዜው ኮሽ ባለቁ ሳይል ብድግ ብሎ ቢላ እንኳን በቤታችሁ የለም። ነጋጠባ ጦርነት የሚናፍቅ ወንድሞ አጋንንት ስለሆነ ነው። አንፈርድም፣ ወንድሜ ነው ስላለ፣ ስድብም እንዳይመስላችሁ፣ አጋንንት ወንድሜ ነው ስላለ ወንድሙ አጋንንት ነው። ወሲብ ያደርገናል አጋንንት ስላለ አቡይደር ወሲብ ያደርገዋል አጋንንት አሁን የስድብ የሚመስለው አለ። ኦፌንሲቭ ንግግር ሊመስለው ይችላል። ሶሪ ክርስቲያን ጠጥል ከራሱ አንደ በትንስ ነው። ሙስሊም ጂኒዎች አሉ ቢባል ትክክል አሉ። ይገባሉ መስጂድ፣ ይሰግዳሉ። እኔና እናንተ አላህን እንደምንፈራው ከኔና ከእናንተም በላይ አላህን ይፈራሉ፣ ይንቀጠቀጡባል። የጂኒ አማኝ አለ ቢባል ምንድን ነው የሚከብደው? እንደውም ከዚህ የበለጠውን ምንም ሳንሸማቀቅ በኮንፊደንስ መናገር አለብን። ሙስሊሞች ውስጥ ያመኑ ሙስሊሞች ወንድሞቻችን ናቸው። የጾታውን ጉዳይ ወደፊት እንመጣለን። ሴቶቹ እህቶቻችን ናቸው። አቡ ሀይደር የጂኒ ወንድም አለው። አቡ ሀይደር የጂኒ እህት አለው። ምንድን ነው ሼሙ በመምኩ ያው፣ በነገራችን ላይ ሙስሊሞች ክርስቲያኖችን ወንድሜ፣ እህቴ ማለት አይችሉም። አጋንንት ግን ወንድምና እህቶች አሉን ብለው ያምናሉ፣ በጣም በሚገርም ሁኔታ። እና አጋንንት ነው ቤተሰቦቻችሁ ብንል ስድብ ይሆናል ኢብን አጋንም እንዳሰለምኩም የሚልበት አለው። ሜይ ቢ ቪዲዮ አለ። ደውዬ ደውሎልኝ ሁሉ ይላል። ሲሰክስ ማለት ነው። ሁለተኛው ቁጥር ቁጥር ሁለት ሳክስ በጊዜው በዚህ ዘመን ያለ አቡአይደር ነው። ባይዘይ ማሜን የሚተካ ሶስት ሶስት አይነት ጂኒዎች ነው ያሉት፣ እባብ፣ ውሻ እና በሰማይ ሚበር ሴጣን ነው። ቁጥር ውሻ ብላ ሊትራሊ ነብዩ ጋር እሽከታ ኦኬ፣ ይችን ተረት አንዴ አዳምጧት። ስልኩን አነሳሁኝ። ሄሎ ሄሎ። ዮሐንስ እባላለሁ ጂኒ ነኝ አለኝ። ሳዲቅ እባላለሁ ሰው ነኝ አልኩት። ምንድን ነው ስለው፣ ጥያቄ አለኝ እሺ። ጠየቀኝ፣ መለስኩለት በምችለው ያክል። ስለ ዒሳ ዓለይህ ሰላም ጠየቀኝ፣ አስረዳሁት። መጨረሻ ላይ መስለም እንደሚፈልግ ሲነግረኝ፣ ሻሃደተኝ ሲያስኩትና፣ እና ሰለመህ ስምህን መሐመድ ብዬዋለሁ አልኩት። በጣም ደስ ብሎኛል ወድጄዋለሁ ይሄን ስም አለኝ። አልሐምዱሊላህ ሙስሊም ወንድማችን ሆነሃል። አንተ የሚገርም አይደለም። ኢማን አህመድ፣ የምሬን ነው የምናገረው። ጂኒዎች አይሰልሙም፣ እንደ ሱረቱል ጂን ላይ እኮ በግልጽ ተናግሯል። እና አሁን ወደ ጎደለው ልግባ፣ እንግዲህ ከዚህ ጋር የተገናኘውን ልነግራችሁ ነው። የእስካሁኑማ ትክክለኛ እኮ ነው። እና ስሙን ወደደው፣ ሻሃዳ ወሰደ። እዛው ስልክ ላይ ነው። አሁን በሷ ሰውነት ላይ ነው እሱ የሚናገር። አሁኑ ትክክል ከሆነ ከአሁን በኋላ የሚነግረው ሴት ነው እስካሁን ወደ ዋናው ነገር ልግባለ። እስካሁን የነገረን እሺ እውነት ነው። ቀጣይ የሚነግረን ውሸት ሰክሰን እሺ፣ ችግር የለውም ቀጥል። ከዚህ በኋላ ነው እና ምን አለኝ አዲስ አበባ ስመጣ ደውልልሃለሁ ስልክ ቁጥረ ነው ሴጣስጠኝ ሲለኝ፣ ምን ልሆን እኔ ያዘው በሁረቱ ጂኒ ላይ ለምሳሌ ወሬ ለመስማት ሰማይ ሄደው የመጡት ሲመለሱ በደቂቃ ውስጥ በኢስት ዌስት ሳውዝ እንደዚህ ብለው በአንዴ ምድርን እንደ ዞረዋት ነው የሚናገረው ቁርአኑ። በአንዴ ዞረዋት እንዳሰሷትና ምንም ነገር እንዳጡ ነው የሚናገረው። በቅጽበታዊ ማለት ነው። አቦይ ደርጋ የሚመጣው ጂኒ ግን ቀናት ይፈልግበታል ወደ አዲስ አበባ ለመምጣት ሌላ ሀገር ነው የሚኖረው። ደውሎለት ትራንስፖርት ያስፈልገዋላ። በጣም ጊዜ ይፈጅበታል። ሙሐመድን የአባል አላባይድ የሚባለው ነጩ ጅኒ ፊቱ ሲመጣ እንደዚህ በጥፊ ያኛው ሲለው በአንዴ ህንድ አይደል? እንደ ተሳውዲ ህንድ አይደል የጣለው። ታዲያ በአንዴ ከሳውዲ ህንድ በጥፊ አሽቀንጥሮ መጣል የሚወረወር እና የሚወረወር ከሆነ አባይደር ጋር ለመምጣት ግን ቀናት ይፈጅበታል። በጣም ረጅም ርቁ ነው። ኦራይት፣ እሺ ሰክሱን ቀጥል፣ ችግር የለውም። ከሰማይ ላይ ሉክ ወሬ የሚሰሙት እነኛ ወሬ ሰሚዎቹ ሱረት ጅን ላይ ያሉት ሀያ ስምንት ሰባት በኋላ ያሉት ሄደው አላህ ለቅርቢቱ ለመላእክቶች ሲናገር እሮጠው ሄዱና ቀድሞ ይሰሙና ሮጠው መጥተው እዚህ ከመላእክቶቹ ቀድሞው እዚህ መጥተው ይናገራሉ ይላል። መላእክትን ፈጥነው በረው መጥተው ከሰማይ ላይ ወሬ ሰርቀው ካላህኔ ወሬ ሰርቀው እዚህ ለህዝቦች አስቀድሞ መንገር የሚችሉ መላእክትን እንኳን የሚቀድሙ አቡ ሃይደርጋ ለመምጣት ግን ቀናት ይፈጅበታል። ቀናት ሰክሱን ችግር የለውም ማናለብ እንዳንተ ምንሸወድ ዝም ብለን የምንመራ ነው። ቀጥም መልካም። በማን ሰውነት ላይ ነው የሚገባው? እንግዲህ ሰው ላይ ዝም ብሎ ተነብስ ማድረግ አይችልም። አላህ ስልጣንን አልሰጣቸውም ለጅኒዎች የሆነ ክፍተት ከሌለ በስተቀር አዲስ አበባ ስመጣ እደውልልሃለሁ፣ ስልክህን ስጠኝ ሲለኝ ነው። በቃ ራሴን መቆጣጠሪያ ያካትኩኝ በሳል የዛኔ ቆይ፣ ስልኬ ለአቡ ማሄር ይሰጠሃል፣ ሬድዋን ይሰጠሃል ብዬ ስልኩን ለሱ ሰጠው። አናገር ጥያቄ ያለን ስቴክ ነው። ግን የታለ ይሄኛው ደግሞ ምንድን ነው? ጂኒዎች ከሰዎች ጋር ወሲባዊ ተራክቦ ይፈጽማሉ ወይ የሚል ጥያቄ ተጠይቆ ይመለሰ። በነገራችን ላይ ይሄ ውስታዝ በጣም ነው ጂኒ የሚወደው። እንደዚህ የአጋንንት ወሬ የአጋንንት ፈተዋ በጣም ብዙ ጊዜ ሲሰጥ ይደመጣል። ጂኒ ወንድም እያለው ጂኒ እህት እያለው፣ አንተ ለምንድን ነው የምትጋፋው? እረፋ፣ አስልሟል እኮ በለው። አስተምሮ እኮ ሻዳስ ይዟል። ያ ለክርስቲያኖች ቢላ አዘጋጁ ያ ጅሃድ የምትወጡበት ቅርብ ጊዜ ነው እያለ ክርስቲያኖችን ጅሃድ እንዲደረግባቸው ያዛል። ጂኒዎችን ደግሞ በምን ፍቅር እንደሚወድ ከዚህ መረዳት እንችላለን። ጂኒዎች ግንኙነት ያደርጋሉ። ይሄ ምንም ጥርጥር የለውም። የሙስሊም ያደርጋሉ ስለዚህ አይ ደርስንት ጂኒዎችን ወሲባ ያውቃል ብለን ብንጠየቅ ስድብ ሰዎችና ጅኒዎች አወሲብ ያደርጋሉ በስለምናው ሐላል ነው የተፈቀደ ነው ው አባይደር እንዴት ነው እሱ አ አ አ ከአጋንንት ጋር ስንት ስንት ነው የሚያገቡት ግን አጋንንቶቹ ይገባሉ እኮ ገነትም አብሮ ይገባሉ ገነቱማ አጋ እንትን ሱረቱ ሱ እስከ 73 ድረስ ያለ 5 ኛው ሱራ ይናገረዋል። ግን እኔ ፖይንት ማለት አራት አራት ነው የሚያገቡት ሁለት ሁለት ነው አንዳንድ ነው እንዴት ነው? ከጂኒዎቹ ጋር ወሲብ ሲያደርጉስ አቮይደር እችኛዋን ፓርትን በደንብ ያስረዳል። እችን ተረት ተረት አልጣመቻችሁም ልጆች? ተረት ተረት ቀጥር ግን ያ ነገር አሁ ምናውሃችፋት ይትለኛለ አላህን አትሰራም ግንኙነትም አለ ጥርጥር የለውም። ግን አሁን የምነሳው ጥያቄ ግን ማርገዝ ይቻላል ወይ ነው ጥያቄው። የሚያረግዙ አሉ ይወልዳሉ ወይ በሚለው ወላሁ አለም ግን ሰዎችና ሰዎች ሊገናኙ እንደሚችሉ አንዳንዶችም ያው እራሳቸውን አሳልፈው በተግባር የሰጡ ኦራይት። ስለዚህ ሙስሊሞች ከአጋንንት ስርዓት ውጡ፣ ከአጋንንት አስተምረው ውጡ። ምንላችሁ ወደን አይደለም አስተምሮታችሁ ዘሁል አጋንንታዊ እሳቤዎችን አጭቆ የያዘ ስለሆነ ነው። ብርሃን ከጨለማ ጋር ህብረት የለውም። ቅዱሱ መንፈስ በእርኩስ መንፈስ ምስክርነት አይጸድቅም፣ አይጸናም፣ አይቆምም። ክርስቶስ ያው አምላክ ነው። አጋንንት መተው ነው። ቃል ኔትወርክን አስተካክል። አሁን ተስተካክሏል መሰለኝ። ሎክ ስለዚህ አጋንንቶች በሙስሊሞች ለሙስሊም ምንድናቸው? ወንድም እህት፣ ቤተሰብ ናቸው። ለኛ ግን በፍጹም ቤተሰብ ሊሆኑ አይችሉም። በፍጹም ቤተሰብ ሊሆኑ አይችሉም ማለት ነው። የአጋንንትን ምስክርም መቼም ልንቀበል አንችልም። አላህ ልጅ የለውም አልወለደም ብለው የመሰከሩላቸው እና እሱን እንደ በቀቀን አልወለደም አልተወለደም የሚለውን እንደ በቀቀን የሚያጮሁት አጋንንቶች ተናግረው ነው። የአጋንንትን ምስክር እኛ አንቀበልም። የሴጣንን ምስክር ተቀብለን እምነት አንመሰርትም የሰይጣን ምስክር ተቀብለን እምነት አናጸድቅም። ከአጋንንት ጋር መጋባት፣ ከአጋንንት ጋር ወሲብ ማድረግ፣ አጋንንት ወንድሜ ማለት አጋንንት መሐመድን፣ ሌሊት አጋንንቶች ይጋብዙት ነበር፣ ከአጋንንቶች ጋር ኅብረት ያደርግ ነበር። ሌሊት ብቻችሁን በፍጹም እንዳትጓዙ ብሎ አዟል። እኔ የማውቀውን ብታውቁ ኖሮ ብቻችሁን መቼም በምሽት አትንቀሳቀሱም ማለት ሙሐመድ ምን ገጥመውት ነው ይሄን ያለው? ሙሐመድ ምን ቢገጥመው ነው ይሄን ያለው? ለሊት ብቻውን ይንቀሳቀስ ነበር። አጋንንቶች ሊወስዱት ነበር። አስቸጋሪው ለሊት ደግሞ አጋንንቶች ገደሉት ተብሎ የተፈለገበት ቀን እራሱም። አይመራበትን ህግ ለምን ይናገራል? እኔ ማቀውን ብታውቁ ማናችሁም ለሊት አትንቀሳቀሱ ያለው ምን ቢያቅ ነው ሙሐመድ?